የወንጌል ሚዲያ አድማጮችና ተመልካቾች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አላችሁ? የእግዚአብሔር ሰላም በያላችሁበት ለሁላችሁ ይሁን። በዛሬው ዝግጅታችን ወንጌል ሚዲያ ላይ ይዤላችሁ የምቀርበው የሆሣዕና ለምን የዘንባባ ዝንጣፊ እንይዛለን በሚል ርዕስ ይሆናል። የዘንባባ ዝንጣፊ እንደሚታወቀው በሆሣዕና ለምዕመናንም ይታደላል ካይናቱም ይይዛሉ። ሁሉም ቤተ እግዚአብሔር ቤተ ክርስቲያን የመጣ የተገኘ ሁሉ ይይዛል ማለት ነው። ባይዝም እንኳን ባይደርሰውም እንኳን ባይኑ ያያል እና ለምንድን ነው የሆሣዕና በቤተ ክርስቲያናችን የሰኔል ዝንጣፊ ወይም ደግሞ ዘንባባ ይዘን የምንታየው የሚለውን እናያለን ማለት ነው። እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ በሆሣዕና ወደ ኢየሩሳሌም ሲገባ እንደሚታወቀው ነስዋይ ጾቀ በቀልት የዛፍ የሰኔል ዛፍ ፍሬ ወይም ደግሞ ቅጠሉን ይዘው አመሰገኑት የሚል ተጽፎ እናገኛለን። ስለዚህ በዋናነት በሆሳይና ይህን ይዘን የምንታየው ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ የሰኔል ዘንባባ ዝንጣፊ ይዘው ስላመሰገኑት ያንን በትክክል ለማሳየትና ወንጌሉን በትክክል ኦርቶዶክሳዊት ቤተክርስቲያን ስለምትሰብክ ያንን በሚያሳይ መንገድ ነውን። ከዚህ ያለፈ ግን ለምንድን ነው ነው የሰኔል ዝንጣፊ የምንይዘው ይዘው ሌሎች ልምላሜን የሚገልጡ የተሻሉ ቅጠል ያላቸው አሉና ለምንድነው ይህ የተመረጠ የሚለውን ስናይ እንደሚታወቀው መመረጥ በቤተክርስቲያን ውስጥ ካላቸው ጸጋዎች አንጻር ብዙ ነገሮች ይመረጣሉ። ለምሳሌ ለስጋ ወደሙ ወይንና ስንዴ እንደሚመረጡት ያህል ለሆሳይናን ደግሞ የእግዚአብሔር ምስጢራትን የቤተክርስቲያንን ትምህርት በተቻለ መጠን የሚገልጹ ሌሎችም የሚመረጡ አሉ ማለት ነው። ከእነዚህ መካከል አንዱ ዘንባባ ወይም ደግሞ የሰኔል ቅጠል ነው ማለት ነው እና ምንድን ነው የሚያሳየን የሚለውን ስናይ በኦሪቱ ተጽፎ እንደምናገኘው አባታችን አብርሃም ይስሐቅን በወለደ ጊዜ ደስ ብሎት የሰኔል ዝንጣፊ ወይም ደግሞ ዘንባባ ይዞ እግዚአብሔርን እንዳመሰገነ ተጽፎ እናገኛለን ማለት ነው። ስለዚህ ልምላሜ የሆነ ነገር ቅጠል ይዞ እግዚአብሔርን ማመስገን ከጥንት ጀምሮ ከአባቶቻችን ከነ አብርሃም ጀምሮ እንደነበረ ተጽፎ እናገኛለን። እንደው የዘንባባ እንኳን ባይሆን ርግቧ ራሱ በኦሪት ዘፍጥረት ምራፍ 8 ላይ የኖህ ርግብ በራሱ ቅጠል ይዛ ለኖህ ደስታዋን የገለጸችበትን ሁኔታም አይረሳም ማለት ነው። ሁለተኛ ደግሞ ዘንባባ ምን ያሳያል የሚለውን ስናይ በቤተ ክርስቲያናችን የትርጓሚ መጻሕፍት የተቀመጡትን በአጭሩ ላስታውሳችሁ። ዘንባባ ከደረቀ በኋላ እንደገና ሕይወት ይዘራል ይነሳል ማለት ነው። ከደረቁ በኋላ ከሚለመልሙ እጽዋት መካከል አንዱ ዘንባባ ነው ማለት ነው። ስለዚህ ነው በሀገራችን ሰዎች ስንሞት በምንሞት ጊዜ በሰኔል ነው የሚገነዙት፣ ክርስቲያኖች ማለት ነው። አሁን አሁን የተለያዩ ሳጥኖች ቢመጡም በጥንት ግን የነበረው በሰኔል ነው ክርስቲያን የሚገነዘው። ለምን ሲባል ይህ ሰኔል ወይም ደግሞ ዘንባባ ከወደቀ በኋላ ከደረቀ በኋላ ተመልሶ ይለመልማል። ስለዚህ ትንሣኤን የሚያሳይ ስለሆነ እግዚአብሔር የደረቁ አጥንቶችን አለምልሞ የሞቱ ሰዎችን እንደሚያስነሳ ትንሣኤም ህይወትም እንደሆነ የሚያስተምር ስለሆነ ነው ዘንባባ የሚያዘው ማለት ነው። ሶስተኛ ዘንባባ የሰላም ምልክት ሆኖ እናገኘዋለን። እነሱም የሰላም አምላክ ነር ሲሉ ዘንባባ ይዘው አመስግነውታል ማለት ነው። ስለዚህ ሶስተኛው የሰላም አምላክ መሆኑ የተገለጠበት ነው ማለት ነው። አራተኛ ይህ ዘንባባ ካስታወሳችሁት ዳርዳሩ ዳርዳሩ ላይ የሚዋጉ ሾዎች አሉት። እሾሃማነት አለው ማለት ይህ ተፈጥሮ ነው። በተፈጥሮችን እያንዳንዳችን የተለያዩ ነገሮች እንዳሉን ተፈጥሮው እሾሃማነት አለው ይሄ ደግሞ ምን ያሳያል? አይነኬ አሸናፊ፣ አይመረመር አምላክ እንደሆነ የሚገልጽ ነው ማለት ነው። አምስተኛው ዘንባባ እንደሚታወቀው እሳት ላይ ብናስቀምጠው እሳቱ አይበለውም፣ ለብልቦ ዳርዳሩን ያቃጥልና መካከለኛውን ይተወዋል። ይሄ የተፈጥሮ የመከላከል አቅሙ ሳይሆን እግዚአብሔር በውስጡ እንደዚህ ያደረገው ነው። ጌታም ባሕርዩ አይመረመርም፤ ብንጽፍ፣ ብናነብ፣ ብንደርስ፣ ብንራቀቅ፣ ብናጠና ስለ እርሱ ትንሽ ነገር እንናገራለን እንጂ በትክክል የእርሱን ባሕርይ መርምሮ ይህ ነው ማለት የሚችል ፍጥረት የለም ማለት ነው። ስድስተኛ ዘንባባ እንደሚታወቀው የነጻነት ምልክት ነው። የተለያዩ ሀገሮች ነጻነታቸውን የነጻነት ባህላቸውን ሲያከብሩ ከሚያሳዩቸው መካከል አንዱ የዘንባባ ዝንጣፊ ነው ማለት ነው። በመጽሐፍ ቅዱስ ላይ ተጽፎ እንደምናገኘው እነ የወዲት ሆሎፎርኔስን አሸንፈው ከገደሉ በኋላ ዘንባባ ይዘው ነው አሸናፊነታቸውን የገለጹበት እግዚአብሔርን ያመሰገኑበትና ና ይህን ስለሚያሳይ ሞትን የሚያሸንፍ አምላክ እንደሆነ ስለሚያሳይ ነው ዘንባባ በሆሣዕና የሚታየው ማለት ነው። እንደሚታወቀው ይህ ዘንባባ ፍሬው ደግሞ ቴምር ነው የሚባለው። ቴምር ብለን የምንጠራው ፍሬው የሚታወቀው ነው በጣም ጣፋጭ ከሚባሉ ለጤንነት እጅግ አስፈላጊ ከሚባሉት ፍጥረታት ብዙ ንጥረ ነገሮችን አምቆ እንደያዘ የሚነገርለት ቴምር ፍሬው የሰኔሉ ፍሬ ነው ማለት ነው። እንግዲህ ይህ የዘንባባ ፍሬው ምንድነው፣ ከክርስቶስ ጋር ያለው መስተጋበር የሚለውን ስናይ፣ ጣፋጭ መሆኑን ስናይ በኃጢአት በክፋትና በክህደት የመረረውን ሕይወታችን ማጣፈጥ የሚቻለህ አንተ ነህ የሚል ትርጉም ስለሚሰጥ ነው ማለት ነው። ይህንን የምንረዳው በሆሣዕና ነው ማለት ነው። ሌላው የቴምር ፍሬ ወይም ደግሞ የዚሁ የዘንባባ ፍሬ የሚገኘው ከዛፉ ከፍታ ላይ ነው። እንደሚታወቀው ብዙ ፍጥረታት፣ እጽዋት፣ እንስሳት ፍሬያቸውን የሚሰጡበት ቦታ የተለያዩ ለምሳሌ ድንሽ ብንቆፍር ፍሬውን ከላይ ሳይሆን መሬት ውስጥ ነው ተቀብሮ የምናገኘው። ለውዝም እንደዚሁ ነው። አንዳንዶቹ ደግሞ ከጎናቸው የሚያፈሩ ፍሬያቸውን፣ ለምሳሌ እንደ በቆሎ ያሉት ከጎናቸው ላይ ነው። ሌሎቹ ደግሞ እንደ ዘንጋዳ ምናምን ያሉት ደግሞ ከራሳቸው ላይ ነው። ቴምር የመጨረሻ ከዛፉ የመጨረሻው ላይ ነው ፍሬውን የሚያሳየው ማለት ነው። ይሄ ምንድን ነው? እግዚአብሔር ልዑለ ባሕርይ ነህ ከፍ ያልክ ነህ፣ አትመረመርም፣ ከአንተ የሚደርስብህ የለም የሚለውን ምሳሌነት የሚያሳይ ነው ማለት ነው። ሌላው ፍሬው የሚያሳየው ይህ የቴምር ፍሬ ወይም ደግሞ የዘንባባው ፍሬ በአንዷ ፍሬ ውስጥ ወይም በጣፋጭ በሆነው ውስጥ ተከቦ የምናገኘው በአንድ ነገር ውስጥ አንድ ፍሬ ብቻ ነው። አንድ ፍሬ ብቻ ነው የምናገኘው ማለት ነው። ሌሎች ውስጥ በአንድ ከቨር ውስጥ ሶስት አራት ፍሬ ልናገኝ እንችላለን። ቴምር ግን ሁልጊዜም አንድ ነው የምናገኘው። ይሄ ምንድን ነው? እግዚአብሔር በባሕርይው አንድ ነው፣ አንድ አምላክ ነው። አብ ብንል ወልድ ብንል መንፈስ ቅዱስ ብንል የአካል ሶስትነትን፣ የግብር ሶስትነትን፣ የስም ሶስትነትን እንሰብካለን እንጂ በባሕርይ በአምላክነት በየትነት አንድ መሆኑን የሚሰብክ ስለሆነ ይህን ያሳያል ማለት ነው። ሌላው የቴምር ፍሬ እንደሚታወቀው በእሾህ የተከበበ መሆኑም የሚታወቅ ነው። እግዚአብሔር የማይመረመር መሆኑ የሚያሳይ ነው ማለት ነው። ስለዚህ ሁላችንም በሆሣዕና ለምንድነው ዘንባባ የምንይዝ የሚለውን ስናይ የነጻነት ምሳሌ መሆኑን እግዚአብሔር የማይመረመር መሆኑን የእግዚአብሔር ኃጢአታችን እርሱ ይቅር የሚልና የሚያለመልም መሆኑን ትንሳኤ ሙታንን የሚሰብክ መሆኑን የትንሳኤ ሙታንን ከሚሰብኩት መካከል አንዱ ሰኔል ነው ማለት ነው። ስለዚህ ክርስቶስ ይህን ይዘው ማመስገናቸው ወደ ቀራኒዎ እየገሰገሰ መሆኑን። ምክንያቱም ሰኔል ስንሞት የምንገነዝበት የምንቀበረው በሰኔል ተጠቅለን ነው ማለት ነው። ይህም ያሳያል ሞትንም የሚያሳይ ነው እና ዛሬ ቢያከብሩትም፣ ቢያመሰግኑትም፣ አምላክ ነህ፣ ጌታ ነህ፣ የዳዊት ልጅ ነህ፣ ሆሣዕና ባሪያም ብለው ቢያመሰግኑትም፣ አርብ ሊሰቅሉት ስለሆነ ትምህርተ ሞቱን የሚያሳይ ነውና ይህን በማስታወስ ቤተክርስቲያናችን ዘንባባ ይዛ በሆሣዕና ትዘምራለች። የሆሣዕና በዓል ደግሞ ከታላላቆቹ የጌታችን ዘጠኝ በዓላት መካከል አንዱ ነው ማለት ነው። እንኳን አደረሳችሁ! መልካም በዓል ይሆንላችሁ። ሰላም ሁኑ።